ፖለቲካ የሆነ ሰው ወይ ይነካና እዛ መካከል ላይ እንገናኛለን። ኦኬ ከዛ በቃ ስትገናኙ እዛ መካከል ላይ መሰዳደባችሁ ምናምን ረስታችሁ በሰላም ታወራለ። ሌላ ሰው ጋር እንያያዛለን። እኔና ሞጣ ብዙ ጊዜ ተሰዳድበ ነው። የምር ጠይቃቸው። ከታይ ፎቶውን ዘቅዝቄ ሁሉ ሰድበ እኮ። ይገርማል ማለት ልክ ምንም እንዳልተፈጠረ ድጋሚ ስትገናኙ ታወራላችሁ። ማስመሰል አይሆንም። እያስመሰላችሁ ነው የምትሰዳደቡት፣ ከልባችሁ አይደለም አንዴ ከልብሽ ነበር። ውልሽ እኮ አሁን ይሄ ስራ እኮ የፖለቲካ ነገር ህዝብሽን የምታድኝበት መንገድ እኮ ነው። ይሄ በስድብ ስድብ አይደለም። እናንተ አሁን ዘመኑ ለምን እንደው ልንገርሽ፣ አሁን አንቺ የምጠፊበትና ራስሽን ዝቅ አድርገሽ የሆነ ነገር ከሚዲያ ላይ እንድጠፊ ነው የሚደረገው። ገባሽ አይደለ? የጀመርሽውን አጀንዳ እንድታቋርጭ ነው። አሁን የሆነ ነገር ይዘሽ ከመጣሽ ፖለቲካ ላይ እየገባን አለ። እኔ ለቆምኩበት ዓላማ የሆነ ነገር ይዘሽ ከመጣሽ አንቺ የምጠፊበት ነገር ነው የምፈልገው። እዚህ እኮ አንቺ አሁን ስታክፍሮላ፣ ሮመዳን ሲወጣ እናወራለን። ብዙ ይኸው እንደ ይሄ ስውር አልበላሁም እኔ ወላሂ፣ ስውር አልበላሁም። እና አንቺ እንደዚህ አይነት ጮማ የሰባ ወሬ እያወራሁሽ አንቺ ደረሰብኝ ርቦኛል እንዴ?

አራማታር ተበላለን። እኔ ስውር እበላለሁኝ በልቻለሁ መቅድም የበላሁት ሁለት ጊዜ በላሁኝ። በፖዲ ሞልቷል። በዚህ ላሽላለሁኝ። እስከ አራት ሰዓት ለፈልፋለው እስከ አስር ሰዓት እተኛለሁ። ከዛ አ ችግራችሁ እኮ አሁን እዚህ ብሄር እየጠራችሁ ይሄን ይጠላል። እኔ ፐርሰንቴን አውቃለሁ። ሀቢባ ቤት ስመጣ ሀቢባ ጋር ማወራበት የራሴ መንገድ ያለ ጋይዝተሰሳ አታንብብላቸው። ስለ ብሄር ምናምን ኮመንት ሲጽፉ አታንብብላቸው። እኔ ላሸላችኋለሁ። አንቺ ኩፋር አለም ሚዲያውን እኮ እኛን እኮ ጥርሳችንን ሰብረን ያቀና ነው። እ ቲክታክ ላይ እኮ ይመጣል አሁን በዚህ አመት ነው ሁሉም ከፍቶ ይመጣል። በተለይ በዚህ አመት በጣም በዝቷል። በዚህ ሁለት አመት ቴክኖሎጂ ስልክ እየረከሰ ሲመጣ ቲክቶክ በዛ። እናንተ ስልክ ባልያዛችሁበት ጊዜ ላይ ነው። ስንት አመትክ ነው? ስንት አመትክ ነው ቲክቶክ ላይ የምን ቲክቶክ? የሚዲያ እኮ ይኸውልሽ፣ የሚዲያ የስድብ መጀመሪያ እና የመሳቂያ ግሩፕ መጀመሪያ እኔ እነግርሻለሁ፣ ዋትሳፕ ነው ያልኩት ቲክቶክ ከጀመርክ ስንት አመትክ ነው ነው ለምን እኔ ሚዲያ የጀመርኩበትን ጊዜ እየነገርኩሽ እኔ ሚዲያ ደግሞ በኋላ ጠይቅ ካለው ሌትስ ቶክ አባውት ቲክቶክ ቲክቶክ ከጀመርክ ስንት ጊዜህ ነው ያልኩት ስንት አምስት አመት ነው ከተፈጠረ ቲክቶክ አመት አይሆንም በመጣ አመት አይሆንም ምን ይሄ ስንተኛ አካውንትክ ነው ይሄ ስድስተኛ ነው ስንተኛ? ምን እየሆነብክ ነው? እስከዛሬ ያለፉት አካውንቶች እየተቀጠቁት ሪፖርት እያደረጉ እያዘጉብክ። ስለዚህ አምስት ዓመት ሙሉ ቲክቶክ ላይ ነበርክ? ቲክቶክ ከመጣ አመት ሳይ አመት አካባቢ ነው እንደዛ እንደሆነ አካባቢ ነው የመጣው። አመት እስከ አመት ድረስ ፖለቲካም የለም ነበር መሰለኝ። አዎ ነው፣ ትክክል ነው። አምስት ዓመት ፖለቲካን መጀመሪያ ወደ ቲክቶክ ይዞት የመጣው ማን ነው? ህዝቡ ነው። ጦርነቱ አብይ አህመድ ነው ያመጣው። አንዳንድ ሰዎች ረመዳን እስኪወጣ መታገስ ትችላላችሁ፣ ረመዳን ሲወጣ እናውራለን ነው ታቹ። ነው ኮሜንት ነው ላይሽ። በቃ ዝም ብለሽ ትላላሻለሽ፣ እናቴ ይህቺን ሴትዮ ፖለቲከኛ ሊያረጓት ነው። ኤርፎን አድርጋለች እንዴ ጆሮዋ ላይ ሰላም ነው አይደለ? አቡዬ እና እኔ ልንገርሽ፣ ጭልፋ እያንኳኳው ነበር አልሰማሁም። ምን አለ? አዳምጪ ልንገርሽ፣ እኛ እኮ የዱሮ አርበኞችን ልንገርሽ፣ ሚዲያን ሀ ብለን ያቀናን እዚህ ላይ ልጥራልሽ ማን ማን ሌላ እንዳለ። ውሸት ውሸት ይምጣ እና እኔ ጋር ጥራልኝ። ማን ማን ነው መጀመሪያ? ማንም የለም ዋትሳፕ ይኸው፣ መጀመሪያ ስድብ ሀብሎ እንደዚህ አይነት ፈኒ ነገሮች ሀብሎ የተጀመሩት ዋትሳፕ ላይ ነው። ዋትሳፕ ላይ ያን ጊዜ ራሱ ብላክቤሪ ነበር ስልካችንን ራሱ እንደዚህ እንኳን ዘመናዊ ስልኮች ሁሉ ብላክቤሪ ማለት እኮ የዛሬ አስራ ሁለት አስራ ሶስት ዓመት እያልከኝ ነው። ተይ እባክሽ ተይ። ይኸውልሽ ፎቶ ኢዲትን የጀመርነው እኔና አያ ጅቦ ነን። ለመጀመሪያ ጂጂ ኪያ ነው ፎቶ ኤዲት የሰራባት ፌስቡክ ላይ በኃይለኛው መላ ኢትዮጵያን ሲያነጋግር፣ ዓመት ማለት እኮ ነው። እኔ ፌስቡክ ላይ ነው ከዋሳፕ ለቀን ከመጣም በኋላ ፌስቡክ ላይ። አሁን ለነገሮች ልንገርሽ ማን ማን እንደሆነ እዚህ ላይ ያለነው አሁን። ፒተር የሚባል ልጅ አለ፣ አታውቂውም። እሱን ብዙ ጊዜ አሁን አይገባም። ጄኔራል አሙዲ፣ አያጅቦ ጂጂ ኪያና የሆነ አስ ሙሉነህ እራሱ የእኛም ቮይስ ነበር፣ ከታች ቁጭ ብለው የሚያደምጡት እና ይሄ ሊያሾ በቃ አራታችን አለን ጃፒ እሱም ይሄኛው ልጅ ደግሞ በኋላ ነው የመጣ፣ ግን ሌላ እያንዳንድ መላ ኢትዮጵያ ውስጥ ያለ ዘረጥንቦጥንብትል የሉም፣ ሌሎች ቲክታክ ላይ የሉም። አረ ማንም ሰው የለም። ከሌ ከሌ አተጥሮ መውጣንም ያላውቀውም። ዋትሳፕ ላይ በዛ ጊዜ ላይ ሊያሾን አቃት አያጅቦ ጄኔራል ሐሙዲ ፒተር ሌሎች፣ አረ ቤታ የለችም። ቤታ ቢጎ ላይ ኮል ከኢሞ ኢሞ ላይ ከወጣም በኋላ ነሷነ እንጂ ዋሳፕ ላይ የነበረው ይሄ እነዚህኛ ብቻ ነው። አረ ጆማጅላ ምናምን አሞራው ረ ዋሳፕ ላይ የነበረው ነው። ዛ በብላክቤሪ እየያልንበት ዘመን ነው። ከዛ ፌስቡክ ላይ ሄድን። በብዛት እንደውም የመጣው ፌስቡክ ላይ ነው። ብዙ ሰው ከፌስቡክ ላይ ወደ ኢሞ ስንመጣ በብዛት መጡ። ከዛ አለፍን ወደ ቢጎ፣ ከቢጎ ወደ ቲክታክ ተሰማራን። ቢጎ ላይ ኧረ የለም። ከድር ጭራሽ አያውቅም። ዋሳፕ ላይ ምንናቸው። እኔ ከጠራካቸው ሰዎች ውስጥ የማውቀው አያ ጅቦን አውቀዋለሁ፣ እና ሊያ ደግሞ ፍሬንዲ ናት። ይልሽ የኢዲት የፎቶ ኢዲት መጀመሪያ ሚዲያ ላይ አያ ጅቦ ነው። አያ ጅቦና ነን አለቀ። ያን ጊዜ ነው አያ ጅቦን ፊቱን የደበቀን የሚደበኩት ያን ጊዜ የፎቶ ኢዲት ለመጀመሪያ ጊዜ ሲጀምር ያን ጊዜ ነው የደበቀ። እና አያ ጅቦ ደሞ የእንትኖችን ፎቶ የሰርግ ፎቶ ምናምን ምናምን ያን ጊዜ አሁን ቅርብ ጊዜ ላይ። ከዛ ወደ ኢሞ ተሰማራን። ኢሞ ላይቭ ላይ ያላለቀ የለም፣ ያልተቀጠቀጠ የለም። ሰው በብዛት መጣ። እዛ ላይ ቢጎ ላይ ቢጎ አልሄድኩም፣ እኔ ትንሽ ነው የተጠቀምኩት። ቲክቶክ ላይ ዘረኝነት መጣ አማራ ምናምን ምናምን ብለው ስድብ ሲመጣ እኛ ተጠርተን መጣን። አሁንማ ሁሉም ተረስቶ ሁሉም አልፎ ቲክቶክ ነው እንጂ ይሄ ዚህ ምንጫጫው ሁሉ አንድ ማንም የለም። ዮናስ ሙሉነህ እና ጅጂ ኪያ እናቴ ትሙት እኔ ሪከርዱን አሁን ብዙ ሪከርድ ያለኝ ዋትሳፕ ሪከርድ በብላክቤሪ የተደረገ ሪከርድ አሁን ድረስ ስልክ አለ። የስንት ዓመት መረጃ ማንጣት ይችላለሁ። ቢያንስ ከስንት ያላነሰ አሁን እዚህ መጥ ፌሜስ ነው ፌሜስ ምትሉ ሰውዬ ተገርሞኛላችሁ። አራት ሰዎች ብቻ ነው የጠራው፣ ልሽ ሊያሾ፣ ጄኔራል አሙዲ፣ ፒተር አምስት፣ አያ ጅቦ በቃ አለቀ። ስድስተኛ በምንም አይነት መንገድ እነዚህን ነው በብላክ ቤሪ እና ኖኪያ የሚመስል ስልክ ነበር። እንደዚህ ጠቅጠቅ ነው እሱ ራሱ። ዋትሳፕ የምንጠቀምበት ብላክ ቤሪ የማስታውሰው፣ የዛሬ 13 ዓመት ወሎ አገር ሀገሩን የማቀው ፌስቡክ ላይ ነው። ምንናችሁ ነው ዋሳፕ ዘመን ነው እየተነገረሻ ያለው ሳውዲ አረቢያ ላይ ይውልጽሚ ይውልሽ በዛ ቫይበር እና ምንድን ሌላ ደግሞ ነበር? በእናታችሁ ሌላ አፕ ነበር። ቫይበር፣ ታንጎ ላይን የሚባል ነበር። ሌላ ላይን ነው ምናምን አረንጓዴ የሆነ ታንጎ ማለ ይሄ ሶስቱ ነበር በብዛት ኢሞ እንኳ ያን ያክል ነው

ግን ቫይበር ነበር ፌመሱ በእኛ ጊዜ፣ ዛሬ 14 ዓመት። አሁን እዚህ መቶልሽ ይሄ አዳሚ እንትን እንትን እንትን፣ እኔ እኮ እንደዚህ ነ እኔ እንደዚህ ጀምሬ፣ እኔ እኮ በቆየ እኮ አይደለም። ከኋላ የመጣ ከፊት ተቀመጠ ሲባል አልሰማም ምንም። እኛ ይኸውልሽ የመናገር ችሎታ አለን። የመሳቅ፣ የመጫወት፣ ከሁሉም ጋር የመግባባት ሁሉም ችሎታ አለን። ውድርሽም ጠላሽም፣ እኔ ከሁሉም ጋር ፖለቲካ መናገር እኔ ስለሰው አሁን በየ ቦታ ላይ ገብተን ለሚሊየን ሰው አይነት ነው የምናገሩ። ብቃት ዋለምኛ የጠዋት የጥንት ሁልሽ ልምድ ያለን። ወደ ስድብ ሙያ ስትገቢ ስድብ የሚባል ጥሩ አይደለም ግን የስድብ ደግሞ ችሎታ አለው። ዝም ብሎ ጠጥ ጠጥ መጥፎ ነገር የምትናገረች ከሆነ ለሰው ጆሮ ያማል። በመካከል ቅን ያለው በመካከል ዜማ አለው። ሰላም ነሽ አይደለ ዋጪ እኔ ሆዴን በጣም ነው የምወደው። በሆዴ አልደራደርም። ሆዴ እንደምትወጅማና ካለና በጣም ሆዴን ነው ወደው። አይ ላቭ ፉድ፣ አይ ላቭ ፉድ፣ አይ ላቭ ፉድ ምግብ አራ ዋሳፕ ላይ እኮ ያልተለቀቀ ነገር እንደ አዲሱ ይሄ የብልግና ነገራቸ የሆነ አረብኛ ኮሜዲ ቪዲዮ አይቼ የሆነ አረብ ኢንተርቪው ሊደረግ ስራል እንትና ሳውዲ አረቢያ ሪያድ ውስጥ ላይ ሐራጅ የሚባል ቦታ አለ። በግሩፕ ተደባድበንበታል። በዛ ግሩፕ የዛሬ ስንት አመት በዛ ግሩፕ ምክንያት አሁን እዚህ መታችሁ። የሆኒ ማኛ አሁን ያን ጊዜ ሃይማኖትን እየቀያየረ ነበር፣ ከታች ቁጭ ብሎ ነበር። የኛም ሰው ስም አይነሳም። እኔ ቤት የቆየ ነገር በስድ በመጥፎ ነገር አይደለም፣ በጥሩ ነገር ነው። ማንም ሰው በየቤቱ ስሜን ያንሱ፣ ችግር የለብኝም። ዋናው ግን እኔ በቤቴ የሰው ስም አላንሳም ማንም ሰው ደግሞ በመጥፎ ነገር እኮ ያለወራ ነው። እኔ ፌመስ በሜሳ ጨዋታ በቃ ከፈለጉን ችግር የለብኝ። ግን ዋናው ነገር ግን በቀደም አይደለም ቀድሞ በመጣ ሳይሆን በቆየለግ እኛም በሽቤ እየተከታ ያለን ላይቫችን ስንከፍት ሰውን ማስጨነቅ እንችላል፣ ሰውን መምከር እንችላለን። ምን አድርግች ማለት አሁን ገባኝ፣ አሁን ገባኝ። ለካ ራስሽን ለካ እያስቀደምሽ ነው። እኔ እኮ ከሌላ ሰው